እና እና ምንድነው የምታደርጉት? ማነች ደግሞ? እን ውሃውን እኮ አበላሻችሁት። ምንድነው የምታደርጉት? እና በላሻት አደረሽለ ምን ማለት ነው? እኔ እኮ የሚጠጣው ህል ቀዳ ነበር አመጣጤ፣ ውሃውን አደፈረሳችሁት። አሁን እንዴት ነው የሚጠራው? አንቺ ምን አገባሽ? ውሃ ልቀዳ ነበር አመጣጤ። እናንተ ግን አጉል የከተማ ቀልድ ስትቃለዱ ውሃውን አበላሻችሁ። እሰይ እንኳን ተበላሽ። እንዴ፣ የወንዝ ውሃ ነው የምጠጡት? የምን ወንዝ ነው ይህማ? ምንጭ ነው። ይቅርታ፣ የሚጠጣ እንደሆነ አላውቅም ነበር። ካላወቃችሁማ ምን ይደረጋል። ቆይ ግን እኔ የምለው ማንጋ መታችሁ ነው? ዳይመንድን ታውቂዋለሽ? ዳይመንድ ማለቷማ ደመቀ ጋ የአዴ እናት ጋ ነው። ውን የብርሃን ዘመዶች ናችሁ እንዴ? እንኳን ደህና መጣችሁ። ቆይ፣ ለምን ለምን ምንድን ነው ጥፋት? ቆይ፣ ለምን ለምን ማዘሯ? ሰላም እንደት ነሽ? ቆይ ምንድን ነው የለበሽው? ደግሞ ምንድን ነው ምንድን የሚሸተኝ ሽቶኗ? ማዘሯ አላማረብኝም። ሰላም? ሰላም ማናት እኔ? ለሊኔኝ ማዘሯ ማንም ሁኝ እኔ ጉዳይ አይደለም። ቆይ ምን የሚሉት አለባበስ ነው? ምን ፈልጋሽ ነው? ወንድ ፈልገሽ ነው? ወጣቶች እኮ ነን ማዘሯ፣ በደንብ ነው መዘነጥ ያለብን። ምን ነው አሉ ድርሹ ምንድን ነው የተቀባሽ? አንቺ ምን ምን እንደምትባወቅሽ እንዲሁ ሆነሽ አትወጭም ነበር። በይጃውን ሂጂ ማዘሯ። ወደ ቀጠሮ ልሄድ ነው። ወዴት ነው ሰው ቀጥሮኝ? ምን አዎ ብታይ ከምወደው ሰው ጋር የሚገርም ቀጠሮ አለብኝ። እንግዲህ ምሽቱን ከሱ ጋር ፏፍሽ ልንለው ልንዝናና ነው። እንደዚህ ምን አባሸን ማዘሯ፣ ምን እያደረግሽ ነው? በፍጹም የኔን ሕይወት እንድትደግሚው አልፈቅድም። አርፈች ተቀምጪ። አርፍቻል። ቀመጥም ካልሽ አስሬ አስቀምጥሻለሁ። እንዴ! ዝም በይ። በኋላ ታመሰግኚኛለሽ፣ አትጠራጥሪ። ሰላም፣ ህይወትሽ ተበላሽቶ እንደኔ ቄጤማ አዟሪ ከምትሆኚ አርፍሽ ብትቀመጭ ይሻልሻል ከነ ክብርሽ። ቆይ አንቺ እህት፣ ምን ነበር? ለምንድን ነው የፈራሽው? ባሌን ወደው ነበር፣ እንዋደድ ነበር ግን ምን መሰለሽ፣ ልጅ አንድ ነገር ለማስተካከል ስቲ ሌላ ነገር ታበላሻለሽ። ምናልባት አንቺ እርቦሽ ይሆናል፣ ወይ ገንዘብ ቸግሮሽ ይሆናል፣ ከቤት ተባረሽም ሊሆን ይችላል። ግን ህመምሽን አትጥዩ። ታመሚው ይሁን። አልገባኝም። አሁን መች ይገባሻል። የሆነ ጊዜ ላይ ግን ሕይወትሽ ላይ ችግር ይፈጥርብሻል። ቆይ ግን ለምንድን ነው አንቺ ለወንዶች ጥሩ አመለካከት የሌለሽ? ባሌ ነው እወደዋለሁ፣ ለምን አልወደውም? ቆይ ሁሉ ነገር ለምን እኔ ላይ ለምን ለምን ለምን? ባልሽ ማን ነው? ምን አገባሽ? ቆይ ምን ፈልገሽ ነው የመጣሽው? ምን አገባሽ? ምንም ማለት ምን ፈለግኩ እኔ። እምልሽ ትላንትና ባልሽ ቤት መሰለሽ? በረከት እኮ ባሌ አይደለም፣ ያንቺ ልጅ ነው። ተይ እኔ ልጅ አይገባኝም። ልጄን ግን እፈልገዋለሁ፣ እወደዋለሁ። በረከቴ በረከቴን እወደዋለሁ፣ እፈልገዋለሁ። እሺ፣ ታዲያ ለምንድን ነው ልጅሽን እንደዛ የምትሸሹ? አንቺ ልጅ ጤና የለሽም። አሁን በይ ቀጥ ብለሽ ሂጂ። አባትሽስ እናትሽስ? እኔ እንኳን እናትም